ኖ ኖ ቤተሰብ አይገባበትም። ከዚህ በኋላ እሷ ዝሮ ዝሮ ከኦልሬዲ አልቃለች ሙታለች እኮ ቤተሰብ አይገባም። ድሮም እኮ እኛም ዝም ያለው ያው ፍቅር ነው ብለን ነው። አሁን ግን እኔ አለሁኝ። እኔ ራሴ አስደፋዋለሁኝ። ወንጀል እየተባበርሽ ነው ያለች እና ተደጋግተሽ እና በኋላ ያለውን ነገር እኔ ነኝ አይደለ ተጎጆ። ስለዚህ ደግሞ እኔ እሱ እንዲታሰር አልፈልግም። ታውቂ የምፈልገው ነገር እኔ እያስገደድኩሻለሁ ወይም ደግሞ እንደ ቶፊቅ ቀን እች አይደለም። ገባሽ። ራስሽን መጠበቅ አለብሽ። ከዚህ በኋላ እኔ ሁሉ ያጠገብሽ ላልኖር እችላለሁ። አሁንም ብቻሽን ነው ቆይ ነበርሽ። ድንገት እንኳን በዚህ ሰዓት መጥቶ ምን ሊያደርግሽ እንደሚችል አታቂ ነው እንጂ ይሄ ወዶሽ አይደለም። ይሄ ቅናት ነው ቅናት፣ እስከሚገልሽ ድረስ የደረሰው ቅናት ነው ይሄ እንጂ፣ ወዶሽ እንደም እንዳይመስልሽ። እሺ፣ እንዲወዱሽ እንደዚህ ነገር ነው የሚያረግሽ። በደም ይደፋሽ ነበር። በእግዚአብሔር ኃይል አይደል ያለሽው። እሺ፣ እግዚአብሔር ካልፈቀድ ብትሞትሽ ነው። ይሄ ሞትሽ አይደለ ስለዚህ አስቢ፣ በሶፊ አስቢ፣ አስቢ በደንብ ምክንያት አለሽ። ሊገልሽ እኮ ነበር። እሱ ክፉ ቢሆንም እኔ ክፉ መሆን አልፈልገም። አሰላሙ አለይኩም። ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ዳኒ አልሐምዱሊላ፣ ሁላችሁንም ሰላም ብያለሁ። ያው የተፈጠረውን ነገር ሁላችሁም ታውቃላችሁ። እና ለተጨነቃችሁ ህት ወንድሞቼ አሁን ተሽሎኛል አልሐምዱሊላህ፣ ደህና ነኝ። ያው ብዙዎቻችሁ በጣም በኢንስታግራም በቴሌግራምም እንዲሁም በዋስታፕ እየደወላችሁ ነበረ። ያው አስተያየታችሁን እቀበላለሁ አልቀበልም አለላም። ግን እኔ እናንተ እንደምታስቡት አላሰብኩም ነበረ ምክንያቱም ሁለተኛ ላይ መጥቼ ሆትሽንም አረብሽሽም ለአንዴና ለመጨረሻ ጊዜ እኔና እናውራ ሲለኝ ነው የሄድኩት። ሁለተኛ ያው እኔና እሱ እንድንጣላም እንድንጋጭም ስላልፈለግኩኝ ነገሩን ለአንዴና ለመጨረሻ ጊዜ ለመፍታት ብዬ ነበር የሄድኩት፣ ግን ያላሰብኩት ነገር ነው የገጠመኝ። ለምን ይሄ ነገር ተፈጠረም አለለም፣ ለከይር ነው። ምን ብዬ እንደማስረዳቸው አለቅም። እኔ ወላሂ እንደዚህ አይነት ነገር እንዳለ አለቅም ነበረ። እና ምን እንደተፈጠረ አላቅም። በሰዓቱ ያው ኮካ እንኪና ጠጪ፣ በቃ አሪፍ ጊዜ እናሳልፍ እያለኝ ነው የነበረው ማለት ነው። ቪዲዮውንም ያው ፖስቶ ታይታችሁታል። ወደፊት እየሄደ እንደሆን አላቅም። ግን እኔ እዛ ጋ ስሄድ ነገሮችን በቃ ማለት ሁለተኛ፣ እሱም የራሱን ይሁት መርቶ በእኔ ይሁትም ደግሞ ገብቶ እንዳይረብሽ ምናምን፣ ሁለታችን ብቻ ፉፉ ሳይገባ ሁለታችን ብቻ አንድ እንድናውራ ብዬ ነበረ የሄድኩት። እሱ ደግሞ ያው የፈለገውን ነገር አስቦ ቀመሞ ነበር የጠበቀኝ። እንደዛ አልጠበቅኩትም ነበር። በእርግጥ ያው ታውቃላችሁ፣ የምትወዱትን ሰው ታምናላችሁ። እንኳን የምትወዱትም የማትወዱትን ሰው እኩል ልታምኑ ትችላላችሁ። እና እኔ ደግሞ ያው በሰዓቱ አምኜው ነበር የሄድኩት። ግን አላቅም ምን አድርጎ እንደሰጠኝ አላቅም። የአውራሲም ሆስፒታል ነው ያገኘሁት እና አሁን አልሐምዱሊላህ በጣም ተሽሎኛል። አለቅም ይህን ያል ሰው መውደድ ሰዎች እንደዚህ ይወዱኛል እንዴ ብዬ ነው ያልኩ። የምር በእናንተ በጣም ነው የኮራሁት። በጣም በጣም ከምለው በላይ ማለት ነው። በጣም ነው ማመሰግናችሁ። አላህ ይስጥልኝ። በቃ ልክ ከኔ ከቤተሰቦቼ፣ ከእናት አባቶቼ፣ ከእህቶቼ፣ ከጎረቤቶቼ ምናምን በላይ ነው እናንተም በጣም ተጨንቃችሁ ቴክስት ስጽፉልኝ ስደውሉልኝ ምናምን የነበረው እና አልሀምድላ ተሽሎኛል። ነገሮች ደግሞ ያው በቃ በዱኋችሁ በጦሎታችሁ ሁላችሁም አትርሱኝ። አሁንም በቃ በሰላማዊ ነገር እንዲስተካከል ነው የምፈልገው። ምክንያቱም ሆስፒታል ከሄድኩ በኋላ ዶክተሮቹ በጣም ብዙ ነገር እያሉኝ ነበረ ልጅዬው ለህግ ወደ ህግ አካል ይቅረብ ምናምን ነገር እያሉ ብዙ ነገር እያሉ ነበር። እኔ ደግሞ እንደዛ እንዲሆን አልፈለግም። ማለት በቤተሰብ ነገሩ በቤተሰብ ነው እንዲፈታ የምፈልገው። ዶክተሮቹ ደግሞ ይህ ነገር እኮ በጣም ወንጀል ነው፣ መጥፎ ነገር ነው ምናምን ነገር እያሉ እየተቆጡኝ ነበረ። ግን እኔ አሳልፌ እንዴት እንደምሰጠው ማለቅም ብቻ በቤተሰብ ቢፈታ አሪፍ ነው። ባይኔ አለቅም እኔ እንደዚህ አላሰብኩት ስም ነበረ ቶፊቅም አንዳንዴ ጤነኛ ሰው ይመስለኛል። አንዳንዴ ደግሞ ደሞ በቃ በጤና ሆኖ አይደለም የሚለው ነው ራሱ ያወዛገበኝ። ነው ለምን በጣም እስከማውቀው ድረስ ምንም ያህል ቢሆንም እንደዛ አይነት ነገር በኔ ላይ ያደርጋል እንደዛ ይጨክናል ምናምን በኔ ላይ ይጨክናል ምናምን ብዬ ስብ ያላቅም ነበረ ግን ለምን እንደጨከነ ደግሞ የሰው ልጅ ሁሌም ጥሩ ሰው ሆኖ አይቀጥልም። አንዳንዴ ክፉ ሰው ይሆን የለ ብቻ ሰዎች፣ ምን እንደምላችሁ አላውቅም። ሰውን ማመን አሁን ላይ በጣም እየከበደኝ ነው። እውነት ሁሉ ለመናገር በጣም ይሄ ነገር ከተፈጠረ በኋላ በቃ ውስጤ ሁሉ የሆነ ፍራቻ ስሜት ምናምን ነገር እየተሰማኝ ነው። ምክንያቱም ብዙ ጊዜ አብረን ማለት እንትን ያላችሁት ሰው ምናምን በዚህ ደረጃ ከመጣ ሌላ ሰውን ደግሞ መገመት አያታግትም ማለት የላን ሰውን ደግሞ በቃ እንደም እንዳታምኑ በጣም የበለጠ ያደርጋችኋልና ብቻ አላቅም እነዎች ማለት ቶፊክ ጋር በጣም ያልጠበኩት ተግባር ነው ያየሁበት። በጣም ነው እኔ ያዘንኩበት። በጣም ነው ልቤ የተሰበረው ምክንያቱም አምናችሁ አንድን ሰው በዚህ ደረጃ ላይ ስታገኙት በጣም ነው የሚያሳፍረው፣ እና እኔ ደግሞ ይሄን አልጠበኩትም። አልሐምዱሊላ ሌላም ነገር ቢሆን ኖሮ ሞቼ ቢሆን የበለጠ በሽታ ገጥሞኝ ቢሆን ያሰቡት ቢያንስ ለቤተሰቦቼ፣ ለሌላ ሰው እንኳን ባላስፈልግ ለእናት አባቶቼ አስፈልጋችኋለሁ። እና ከቱፊቅ ይሄን ተግባር አልጠበኩትም ነበር እና በጣም ነው በዚህ ይሄን ባደረገው ነገር በጣም ነው ልቤ የተሰበረው ግን

ከተለያየን ምን አደርጋለው? እችለው አለው አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም። እኔ እሱ ይበቃኛ አውቃለሁ። ታውቃለህ ወድዬ፣ እናንተም ታውቀዋለህ። የህልሃ ነገር ምን ታደርግዋለህ? ወድዬ ምን ታደርግዋለህ? ቪዲዮ ቤተሰቦች በጣም ተጨንቀዋልና እኔ ማሳወቅ አለብኝ። ስላስጨነኩ ይቅርታ። ችግር የለም። በዚሁ አጋጣሚ እንኳንም ካሜራ ትልቅ ሀሳብ

ተረጋግተሽ ቀስ ብለሽ ነገር ከዚህ በኋላ ወደኋላ የምትይበት ምንም ምክንያት አልፈልግም። ይሄ የራሴ ውሳኔ ነው። ለቶፊቅ የሚገባው ነገር ስለሆነ ነው ይሄንን ነገር የማደርገው። ስለዚህ ሶፊ፣ አሁንም ከዚህ በኋላ የሆነ ነገር የምታደረግ ከሆነ አሁንም ለእሱ የምታስቢ ከሆነ የሆነ ነገር እንዳለ ነው የሚያመላክተው። ስለዚህ አሁንም በደንብ አንብቢ፣ ተረጋጊ እና ያለውን ነገር ቀስ ብር ወንጀል እየተባበርሽ ነው ያለሽው እና ተረጋግተሽ አንብቢው እና በኋላ ያለውን ነገር ስለሚሻለው ማለት እኔ ነኝ አይደለ ተጎጆ ስለዚህ ደግሞ እኔ እሱ እንዲታሰር አልፈልግም። ብዙ መረጃዎች አሉ። እኛ በፊት ነው የተሰጠነው ማለት ነው። ስለዚህ ተረጋግተሽ እንዲታሰር አልፈልግም። ለምን? አይ ወንጀሉ ከባድ ቢሆንም በቃ በቤተሰብ ተመክሮ ሆነ ከእኔ እንዲለቅ ነው እንጂ የሚፈልገው። ይሄ በጣም ከባድ ነገር ነው። ሶፊ አሁንም ተግጋሚ ደርስን እኮ መረዳት አለ ምናምን አይደለም። ግን ይሄ ነገር ከባድ ስለሆነ ሰውን መመርዝ ትልቅ ማለት ትንሽ ነገር አይደለም፣ ከባድ ነው። ከዚህም በኋላ ቶፊቅ የባሰ ነገር ቢያደርግ እንጂ ከስተቷ አይማር ሶፊ። በተደጋጋሚ መክሬሻለሁ አይደል? ከዚህ በኋላ ለሱ የምታስቢ ከሆነ ቶፊቅ ጋር አሁንም የቀረ ነገር እንዳለ ነው የሚያመላክተው። ስለዚህ ሶፊ ለምንድነው እንደዚህ የምታስበው? ይሄ እኮ

በቪዲዮ የሚተነገፈ ማስረጃ ያለ በዛ እንትን ማለት እንችላለን፣ ግን አንቺ ተረጋግተሽ መወሰን ያለብሽን ነገር ወስኒ፣ ቀስ ብለሽ አን ሶፊ፣ ምን ሆነሻል ነገር? አሁንም ለሱ የምታስቢበት ምክንያት አለሽ? እኔ ለእኔ የሚጽፍልኝን ነገር ላሳይሽ፣ ቶፊቅ አሁንም እየዛተ ነው። አሳይችኋለሁ ለሱ። ይሄ ራሱ ትልቅ ማስረጃ እኮ አንተ ሰው መመረዝ እኮ ትንሽ ነገር ማለት እንደ ትንሽ ነገር እኮ አይታይም። ይሄ ነገር እዚህ ጋር የተጻፈው መጀመሪያ አንብበዋል። እኔ ከመስጠት በፊት አንብበዋል። ምን ምን እንደሚል አንብበዋል? በደንብ አንብቤዋለሁ። ስለሚገባው ነው ሶፊ፣ ስለሚገባው ነው። አሁንም ለሱ እያሰብሽ ነው ሶፊ? እያሰብኩ አይደለም ፏድ፣ ግን እኔ እንዲታሰር አልፈልግም። ሶፊ ቶፊቅ የሰራው በጣም ትልቅ ወንጀል ነው አቃሉ ቶፊክ ማለት ፏድ። ሱፊ ብዙ ነገር እንዳስብ ያደረክ፣ ብዙ ነገር እንድጠራጠር እያደረግሽ፣ አሁንም ቶፊክ ጋር ያልጨረሽው ነገር እንዳለ እየተሰማኝ ነው። አሁንም ቶፊክን ተወጃለ። ሶፊ፣ እንደዛ ሳይሆን እኔ እንዲታሰር አልፈልገም። ምን ምክንያት አለሽ? ሊገልሽ እኮ ነበር እሱ ክፉ ቢሆንም እኔ ክፉ መሆን አልፈልግም። ኳ ለምንድነው የማትረጋገው? አንተ ለምንድነው መረጋገው? አይ እዚህ ጋር የተጻፈው መጀመሪያ ለእኔ ከመስጠት በፊት አንብበዋል? በደንብ አንብቤዋለሁ። ቅጣቱ አንደኛ በጣም ከባድ ነው። ሁለተኛ ደግሞ ከታሰረ እኮ ይሄ ልጅ እኮ እስከ ሰባት ወር ከሰባት ወር እስከ አንድ አመት ባለው ነው የሚታሰረው። ከዛም በላይ ነው የሚታሰረው። ባይዜ ከዛም በላይ ነበር የሚገባው እንደሰራው ስራ ከዛም በላይ ነበር የሚገባው። ከስተቱ መታረም አለበት። ገባሽ? አሁንም ክፉ እየሆነ ነው፣ አንቺ ላይ በዚህ ልክ ክፉ እየሆነ አንቺ አሁንም ተመልሰሽ ለእሱ የምታስቢለት ከሆነ። አይ ማሰብ ሳይሆን በቃ ነገሮችን በፋሚሊ ፈትተን፣ በቤተሰብ ፈትተን ያለውን ነገር ጨርሰን፣ ለምን ማለት ሰላም ነገር አይሆንም? ለምን እንደዚህ ብጥብጥ ይነሳል? ቶፊቅ ይህንን ነገር የሚፈልገው ነው የሚመስልሽ? አሁንም በቤተሰብ የሚታረም ነው የሚመስልሽ? ሶፊያ ስሚኝ ሂቲ አሁን ይሄ ጉዳይ በጣም ከባድ ጉዳይ ነው የተፈጠረው ጉዳይ ማለት ነው። ስለዚህ አንቺ የምታዝኝበትም ምንም የለም ከህይወት የሚበልጥም ነገር ስለሌለ ማለት ነው። እኛ ደግሞ ሙሉ መረጃው አለ ኮከው ላይ ጨምሮ ምናምን እስከ አልጋ ቤት እስከምትገቡ ድረስ ያለው ማለት ነው ሙሉ ቪዲዮ አለን። በዛም መሄድ እንችላለን። ስለዚህ አንቺ ተረጋግተሽ፣ ይሄ እኮ ምንም የሚመጣ ነገር የለም። እዛ ላይም ልትረዳዱ የምትችሉበት መንገድ ይኖራል። ስለዚህ ግን አንቺ ይሄን ነገር እመኝበትና እዩ ፈርሚና ስጪን መሆን ያለበት ነገር ያለበት ግደታ፣ በህግ ስለተያዘ ምንም የሚፈጠር ነገር የለም። ስለዚህ አብሽር፣ መሆን ያለበትን ነገር እስከ መጨረሻው ድረስ በህግ ብሄድልሽ ነው የሚሻለው። ነገም መጥቶ የሆነ ነገር ቢያደርግሽ ምንድነው ነው ዋስትናሽ ምንድነው? ሶፊ፣ በቃ ይህን ነው ማመን። ስለዚህ ያለውን ነገር ተነጋገሩና ወስናችሁ ለእኔ ታሳውቁኝ ያላችሁ ወይም በህግ የተያዘ ስለሆነ ማለት ሙሉ ማስረጃም አለ። ሶፊ፣ ያይሽ ሰማሽው አይደል? አንቺ እንኳን ባትከሽው በመድፈር ነው ሊታሰር የሚችለው። ገባሽ? ማለት እንዴት ነው ዶክተሮቹ እንዴት ነው ማለት ለእናንተ አሳልፈው መረጃውን የሰጧችሁ ዶክተሮቹ ግዴታቸው ነው ይሄ የህክምና ማስረጃ ማምጣት ስላለባቸው ያንን ግዴታ ነው ያንን ሰጥተውኛል ፕላስ ደግሞ ቪዲዮ አለ ቪዲዮ መረጃ ያ ቪዲዮ እስካለ ድረስ እኛ በሱ መንገድ መሄድ ይቅርታ ማለት እኔ ልፈርምበት አልፈለግም ፈርምሽበት ብትወስኝ ትምህርት የተሻለ ነው ብዬ ነው የማስበው ልናስገድ ልናስገድድሽ አንችልም ዞሮ ዞሮ በህግ አግባብነት የተያዘ ጉዳይ ነው ይሄ። ምንድን ነው እንደዚህ የተፈጠረው ልጄ? ሰምቼ ሰምቼ ነው እኮ የመጣሁት። ተሽሎኛል አሁን

ቅርብ ትዝለኛለች ያው ጉዳዩን በህግ ይዘነዋል። እስኪ አረዳጃት ብያለች ነው አልከስም እያለች ነው። ያለውን ነገር አውሪያትና እዛም ወረቀ ሰጥቻታለሁ። አላመጥሁት ማለት አልፈረመችም። አንቺም አንብቢውና ያው በህግ አግባብነት ቢያልቅላት ጉዳዩ ጥሩ ነው። ለመምከር መከረ ምን ያለውን ነገር ማለት ነው። ማለት እኛን እየሰማችን አይደል ነው? አሁንም እንደዚህ እያደረጋት ይሄን ሁሉ ነገር እያደረጋት አሁንም ለቶፊቅ እያሰበች ነው። ለምን ደማከሽው ምንድን ነው አንቺ አላማሽ? ለምንድን ነው የሚያከሰሰው ይሄ ልጅ? እስኪ ንገሪኝ። እስኪ ሶፊ፣ እንዲገልሽ ነው? ኦልሬዲ እኮ ሞተሽ አሉ እኮ። ከዚህ በላይ ምንድን ነው? ሬሳሽን ቤተሰብ ጋር ይዤ ልሄድ? ቤተሰብ ቢሰማ ምን ይላል? እናት ቢሰማ፣ አባት ቢሰማ ምን ይባላል? እስኪ አሁን እስኪ እንዲያው እራስሽ እስኪ አስቢው እስኪ። ምንድን ነው እያሰብሽው አንቺ? ለምንድን ነው የልጅ የሚያከሰሰው? እኔ ብዙ ነገር ብያለሁ። ቶፊቅ ሲጀመር ከእስርም በላይ ነው የሚገባው። በመጀመሪያ ደረጃ የሕክምና ማስረጃ መጥቶ እንኳን የሕክምና ማስረጃውን ማመን አልፈለገችም። ጭራሽ ለምን ለእናንተ ይሰጧችዋል? ለምንድን ነው ለእናንተ የሚሰጧችሁ የሕክምና ማስረጃው ነው እያለች ያለችው ሶፊ። ማለት እስክትሞችን የጠበቅሽ አሁንም ብቻሽን ነሽ። ድንገት እንኳን መቶ ቤት ምን ሊያደርግ እንደሚችል አናቅ ቤተሰብ የላት ብሎ እንደዚህ የሚጫወትብሽ አለ። ቤተሰብ የላት ብሎ እንደዚህ የሚጫወትብሽ ሲጀመር ማለት ነው መከሰስ አለበት። መወሰን ያለብሽ ራስሽ እንጂ እንደዚህ እንዲጫወትብሽ አትፍቀጅ። ቤተሰብ የለብሽ የሚጫ እኔ ያለሁኝ እስኪ ይህ ልጅን ከሰን የሆነ ነገር ማድረግ ነው ያለብን። ቅጣቱን ይቀበላት። ሲጀመር እናንተ እንዴት ዝም ትላላችሁ? አንተ እንዴት ዝም ትላለህ? ወንዳለ እንዴ እና ልጅቷ ናት ትንሽ ምን እንደሆነ አላውቅም፣ ለመክሰስ ፍላጎት የላትም። እሱን ነገር እስኪ ለማሳመው ይፈታ ችግር የለውም። በቤተሰብ እኮ ከዛ በኋላ ይፈታል። ከህግ በኋላ ግን ህግ የሆና ይሄን ጉዳይ ከዛ በኋላ መሆን ያለበት ይሆናል። ቤተሰብ አይገባበትም ከዚህ በኋላ እሷ ዞሮ ዞሮ ከወረዲ አልቃለች ሙታለች እኮ ቤተሰብ አይገባም። ድሮም እኮ እኛም ዝም ያለው ያው ፍቅር ነው ብለን ነው። አሁን ግን እኔ ያለሁኝ እኔ ራሱ አስደፋዋለሁኝ። አይ እንደዛ ማድረግ የለብሽም፣ ይሄ በህግ አግባብነት ነው ማለቅ ያለበት ጉዳዩ። እንደዛ ማለት የለብሽም። ተወው፣ ተረጋጊና እሷን ለማስረዳት ሞክሪ። እሱ አሁን እንዲከሰስ አልፈለገችበት ምክንያትም እንደሆነ እኛ ማወቅ ባንችልም አንቺ አረጋጋትና ያለውን ነገር ማስረጃትና ወደ ህግ አግባብነት እንዲሄድ ነው እንጂ ይሄ ማስደፋት ምናምን የሚለውን ነገር ጥሩ አይደለም። አንቺ እሺ፣ እሷ ወረቀቱን የማንበብ እንኳን ፍላጎት ይላት። አንቺ በደምብ አንብቢው እና ይሄ ወጣት ልክ ነው። ሁሉ ነገር መደረግ አለበት፣ ሁሉ ነገር ቅጣቱም፣ ምኑም። አጎሲ ልክ ስለሆነ መደረግ ነው ያለበት። መወሰን አለብን ቶሎ። እሷ እንኳን ባትከስ ህግ የመክሰስ መብት አለው። ብዙ ነገር ለማድረግ ሞክሬያለሁ። ብዙ እየተባበርኩሽ ነው። እሱን የማሳሰር ፍላጎት ከሌለሽ ከዚህ በኋላ ከዚህ ጉዳይ ራሴን አነሳለሁ። አንቺን ለማገዝ ሞክሬያለሁ። ብዙ ነገር ሆነሻል። ብዙ ነገር ከብዙ ነገር ነው የተረፈሽው። አሁንም ተመልሰሽ ለሱ የምታስቢ ከሆነ እኔ ከዚህ ነገር ላይ እጄን አነሳለሁ። ይሄው አክስትሽ አለች፣ ለአክስትሽ አሳልፌ ይሰጣሉ። ገባይ ሶፊ፣ እኔ በሆነ በቅናት በምን በምን አይደለም ይሄን ነገር እያደረኩ ያለሁት፣ በሆነ ነገር ተነሳስቶ አንቺን የሆነ ነገር እንደሚያደርግሽ እርግጠኛ ስለሆንኩኝ ነው። ዛሬ ይሄን ነገር አደረገ፣ ዛሬ በይቅርታ ብናልፈው፣ ቤተሰብ በይቅርታ ቢያልፈው ነገ የሆነ ነገር ከማድረግ ወደ ኋላ የለም ስለዚህ ሶፊ አንቺ አሁንም ተመልሰሽ ለሱ የምታስቢለት ከሆነ እኔ ከዚህ በኋላ እጄን አንስቻለሁ ከፈለግሽ ከዚህ በኋላ ጠገብሻል ሶፊ እኔ ሊጠቅምሻል ይበጅሻል ብዬ ነው ህግ አማክሬ የህግ አካል ይዤልሽ የመጣሁት ብዙ ማስረጃዎች ሰጥቻለሁ እኔም ጋር የዛታቸውን ዛቾች ለፖሊስ አሳልፌ እሰጥቻለሁ እማትተባበሪ ከሆነ ምንም ላረግ አልችልም ሲጀመር ይሄ ፍቅር አይደለም፣ ማነክ ፍቅር አይደለም። ይሄ ሲጀመር እኛ አለ አይደል በእኛ ጊዜ ስንት ፍቅር አለ አይደል እ ይሄ ምንድነው ቅናት ነው። ይሄ የቅናት መንፈስ ነው እንጂ ይሄ ፍቅር ሊሆን አይችልም። አይ መድኃኒት ጨምሮ እስከ መስጠት ድረስ ከባድ ነው። ይሄ ቅናት ነው። ይሄ በጣም የቅናት መንፈስ ላለበት ነው እንጂ ልጁ ድሮም ወንድ ልጅ እየጣሉትን ሲያነሳ ነው ምናምን የሚበል አለ አልተናት። በቃ እንደሱ ነው የሚሆነው እንጂ ይሄ ወዱሽ አይደለም ይሄ ቅናት ነው ቅናት እስከሚገልሽ ድረስ የደረሰው ቅናት ነው ይሄ እንጂ ወዱሽ እንደማይ እንዳይመስልሽ እሺ እንዲወዱሽ እንደዚህ ነገር ነው የሚያረግሽ በደምብ ይደፋሽ ነበር በእግዚአብሔር ኃይል አይደል ያለሽ እሺ እግዚአብሔር ካልፈቀደ ብትሞትሽ ነው ይሄ ሞትሽ አይደለ ስለዚህ አስቢ በሶፊ አስቢ አስቢ በደምብ እኛንም ማግጅን ስራችን ማከፍ ይችላል እናት እሺ ይሄ ለአንቺው ነገ የሚፈጠረውን ነገር ስለማታወቂው ማለት ነው ምርጫሽ አሁን ቶፊቅ ከሆነ እኔ ምንም ላደርግልሽ አልችልም። ለእኔ ብዙ ነገር ቃል ገብተሽልኝ ነበር፣ ግን አሁን ላይ ምንም ነገር እያደረግሽልኝ አይደለ። እስቲ ለአሁን ለቶፊቅ እየተሟገትሽ ነው፣ ለቶፊቅ እያሰብሽ ነው። ገባሽ? ከዚህ በኋላ እንደውም ውሳኔሽን የማታሳውቂኝ ከሆነ እኔ አጠገብሽ አልደርስም። ከዚህ በኋላ ወይ ቶፊቅን ወይ እኔን ትመርጫለሽ። ገባሽ እኔን ትመርጪ ከሆነ ይህንን ወረቀት በመፈረም ትተባበረኛለሽ። ባክስትሽ ፊት በህግ ባለሙያ ፊት ይህንን ማታረጊ ከሆነ እኔን አትፈልግኝም። እስከዛሬ ስታረጊ የነበረው ነገር የማስመሰል ነው ማለት ነው። ገባሽ? ባክስትሽ ፊት በህግ ባለሙያ ፊት ይህንን ነገር ፈረመሽ፣ ቶፊቅን ማሳሰር ይኖርብናል። ከስተቱ መታረም ይኖርበታል። እኔ ቶፊቅን ጠልቼው ቀንቼ ምናምን ነገር አይደለም። ቶፊት ቶፊቅ ለቅጣቱ ለስተቱ ትክክለኛ ቅጣት ይገባዋል። ገባሽ? ይህን ነገር ማታረጊ ከሆነ ሶፊ እኔ ከዚህ በኋላ አጠገብሻ አልደርስም። ከዚህ በኋላ ከንቺ ጎና አለ። ገባሽ? እስከዛሬ ማድረግ ያለብኝን ነገር አድርጌልሻለሁ። ራስሽን ጠብቂ። ይህንን ነገር አድርገሽ ታስደስችኝ ደስ ይለኝ ነበር፣ ግን አሁንም ቶፊቅ ጋር የቀረ ነገር እንዳለሽ እያመለከትሽ ነው።

ወይም ደግሞ እንደ ቶፊቅ ቀንች አይደለም። ገባሽ ራስሽን መጠበቅ አለብሽ ከዚህ በኋላ እኔ ሁሉ ያጠገብሽ ላልኖር እችላለሁ አሁንም ብቻሽ ነው እኮ የነበርሽው ድንገት እንኳን በዚህ ሰዓት መቶ ምን ሊያደርግሽ እንደሚችል አታቂ ነው ሶፊ በቃ ውሳኔሽን አሳውቂ እኔ ብዙ ነገር ነው የተውኩልሽ ብዙ ነገር ነው ለአንቺ ብዬ ተውኩልሽ አደለም ብዙ ማስፈራሪያ ብዙ ዛቻ አለ ከቪዲዮ ማስረጃ ባሻገር ብዙ ነገር አለ ስለዚህ ራስሽን የምትጠብቂ እሱን አሳሰረች ነው ሶፊ። አሁንም በሱ በቃ እኔ ይህንን ነገር ነው ማድረግ የሚችል ማለት እንደ ቅናት እያየሽብኝ ከሆነ አለቀ። ግን አንቺን መጠበቅ ባለብኝ ልክ መጠበቅ አለብኝ። ለዚህ ነገር የማትተባበርኝ ከሆነ ምንም ማድረግ አይችልም። ሶፊ አስቢበትና ማድረግ ያለብሽ ነገር አለ። ለኔ ብለሽ አይደለም ይሄን ነገር አስገድደንሽ መሆን የለበትም ለኔ ብለሽ አይደለም የምትፈርሚው ቶፊቅ ቅጣቱን ማግኘት ስላለበት ስለአለበት ነው የምትፈርሚው ይሄን ነገር ወስኝ ለኔ ብለሽ አይደለም የምታደርጊው ገባሽ እርግጠኛ ሆንሽ ነው መፈረም ያለብሽ በጣም ነው ከባድ ነው ከባድ ቅጣት ነው ግን ራስሽን ለመጠበቅ ብለሽ ይሄን ነገር ፈርሚው ጽሑፉን በደንብ አንብብልና ወስነሽ እርግጠኛ ሆንሽ ፈርሚው